ያንን አካል ስንለውጥ ሊመጣ ስለሚችለው አካል ቀድሞ የማሰብ ችግር ደግሞ ሁላችንም በጋራ የምንወስደው ኃላፊነት ነው። ሁኔታውን ተረድተን ግን አብይ አህመድ ብዙ ርቀት ሳይሄድ የመጀመሪያዎቹ መቶ ቀናት ላይ የሰራቸውን አይደለም፣ አገሪቷ ወዴት መሄድ አለባት የሚለውን ትልም አውጥቶ በህግ ማሻሻዎች፣ አደረጃጀቶች በመፍጠር ያለፈውን ቁስለት ህዝቡ ላይ የተፈጠረውን ቁስለት ሂል ለማድረግ የሚያደርጋቸው ንግግሮች ወዘተረፈ፣ ስርዓቱ በሚገባ እንደ ጥሩ ነገር እንዲቆጠር በማድረግ ረገድ የራሱ ከፍተኛ ድርሻ ነበረው፣ ከፍተኛ ድርሻ ነበረው። ያንን ተሻግረናል። እንደዛ አይነት አጋጣሚዎች እንደዛ አይነት ፈተናዎችን ተሻግረን በምንችለው መጠን በምንችለው መጠን ጥረቶች ስናደርግ ቆይተናል እንደምታውቁት እኛ የምንችለውን እያደረግን ያለ ነው ማን ነው ግን አብሮን የነበረ ማን ነው ግን በሂደቱ ውስጥ ከእኛ ጋር ሲሳተፍ የነበረ ምንድን ነበረ የገጠመን ቻሌንጅ አሁን እዛ ጋር እንደገና ተጨማሪ ጊዜ ላባክን አልፈልግም ተጨማሪ ጊዜ ላባክን አልፈልግም በዛ ረገድ ነገር ግን እውነት አሁን ደግሞ ጊዜው ነውና መግለጥ የግድ የግድ አስፈላጊ ስለሆነ እነዚያን ነጥቦች አሁን የተፈጠረውን ያሰላለፍ ለውጥ ማንሳት፣ እንደዚሁ አብራችሁን ቆዩ። አሁንም የእናንተን ተሳትፎ በጣም ስለሚያስፈልገን ይህ ውይይት ላልደረሳቸው በተለይ ውይይቱ መጀመሩ ፕሮግራሙ መጀመሩ እንዲደርሳቸው በማድረግ በኩል እናንተ የምታደርጉት አስተዋጽኦ አለ። ስለዚህ ቀዳሚ የምናደርገው የገባችሁ ፕሮግራሙ ላይ የገባችሁ ላይክ ያላደረጋችሁ እስቲ ፈጠን እንበሉና አንድ ጊዜ ተረባርባችሁ ላይክ አድርጉ። ላይክ ሳታደርጉ እየተከታተላችሁ ያላችሁ አካላት ላይክ አድርጉ። ገና ናችሁ። ብዙ ሰው አለ ላይክ ሳያደርግ እየተከታተለ ያለና መጀመሪያው የመጀመሪያው ትልቁ ኃላፊነት ትልቅ ድርሻ ላይክ ማድረግ ነው። ሶ የገባችሁበትን ዩቲዩብ ቻናል ላይክ አድርጉ። ሰብስክራይብ ሳታደርጉ እየተከታተላችሁን ከሆነ ደግሞ ሰብስክራይብ አድርጉት። ከዛ ሰብስክራይብ ካደረጋችሁ፣ ላይክ ካደረጋችሁ ሼር አድርጉና ፌስቡክ ገጻችሁ ላይ ሊንኩን ጫኑት። በተቻለ መጠን የፌስቡክ ገጻችሁ ላይ ሌሎቻችሁ ደግሞ ይሄንኑ ሊንክ ሼር አድርጉና ፌስቡክ ገጻችሁ ላይ የለጠፋችሁትን ሊንክ ሼር ብላችሁ እንደገና በተቻለ መጠን ደግሞ እስኪ ወደ ቴሌግራም ዋትሳፕ፣ እነዚህ ወደ ግሩፖቹ ደግሞ ላኩት። ወደ ተለያዩ ግሩፖች ደግሞ ላኩት። ይህንን እያደረጋቸው እንድትከታተሉ ነው የምንፈልገው።